ነው እንጂ የሚያምረው። መቼ ነው? ከመጀመሩ ነው። ስድስት ላይ ምን አገባሽ? ኧረ በእናትሽ! እንደ መቼ እንሄድበታለን በደንብ አድርገን። አንቺ አሁን ምን አገባሽ? አፉ የማይከደነው ምን አደረጉኝ አብርሽ አራት ሰዓት እንደ ዱባይ ፋርማሲ አፉን የከፈተ ሰው እያምጥተው፣ እዚህ አሽኮለል የሚሉት የኛዎቹ። ምን አገባኝ እኔ። አብርሽዬ ይመችህ። ከአባቴ ኤልሻዲ። አትሳቂ አትሳቂ። ወላ እሳት በሆነ ድርሃም። እቺ እቺ ቻንስ አታምልጠኝ ነው ነገሩ። እኮ አልገባችሁም እናንተ። እነዚህ በጎች ግን ሲነገራችሁ ንተች ነው ይሻል። በምንድን ነው የሚቀናው? በነዚህ በረንዳ። በምንድን ነው የሚቀናው? አንድ የበራጁ እኔ ትልየ ጥያቄ ትመልሽልኛለሽ? አብር ኔ አብርሽ አልለውም፣ እየተፋ የሚያወራው ውዴ። አረ እየተፋ አይደለም የሚያወራ 24 ሲተኛም ቆሞ አፉ ክፍት ነው። እሱ አየር እያስገባ ነው የሚያወራው። እሱ እኮ ምግብ ብቻ አይደለም አየርም ቀለቡም ነው። ራሱ መጥቶ ከኪሳቸው ቢያወጣ ቃወሞ ነበር። አትገልፍ ጡሪ፣ ኮመንቱን ነው መዛጋባችሁ። እኔ ይቻሸንቁልኝ ተሰርቃችሁ ላይ እንደው የስልኮች ካምፓኒ ባጠፉት ምን ባረጋችሁ ይሻላል። እውነቴንም ቆሞም አፉ ክፍት ነው፣ ተኝቶም አፉ ክፍት ነው። ፊሊተር ቻይና ቲክቶክ ስትገጥም ፊሊተር እሱን አይታ እኮ ነው ያንን ፊሊተር እኮ የገጠመችው። ቆይ ውዴ ቆይ ቆይ ማሬ ቆይ። አንዴ ሰብር ሰብር ነው፣ ከዛ ትቀጥ ያለሽ። እንደዚህ አይደለም እሱ አይደለም። ግደኝ፣ እንደዚህ አይደለም። ይሄ በጣም ነው የሚያምረው። ወስ ማሬ ቆይ አንዴ። ካምፓኒው እሱ ላይ ቅርብ ነው አስጠፊው። ኦ ከቻይና ጋጣኛ ከዚህ ሀገር ዲፖርት አልደረጋልኩሽ አይደለ? ጭራሽ ከቻይና ጋጣልተሽ የእንጀራችን ሞባይል ቤት ልታዘጊ አፍሽን ከፈት አርጊ። ትንሽ ከንፈርሽን ገልብጪ። አው አው እንዳሁኑ እንዳሁኑ እንዳሁኑ አፍሽን ክፈቺው አትዝጊ። የእሱ ተዘግቶ አያውቅም። ከንፈሩ አይገጥምም። አንድ ከንፈሩ ጃፓን፣ አንድ ከንፈሩ ኮሪያ። ኮሪያስ ትቀደጃለሽ። አይገጥምም እኮ ልግጠመው። እኔ ግን ሩታ ግን ምን ሆና ነው ባልጠፋ ወንድ ሰው አፉን ከፍቶ በቆሞ የሚሄድ ሰው ያገባል። አፍሽን ክፋችሁ አንቺ ገጥመሽዋል። ደግ ከንፈራ ትናንትና ምን ሲል እንደሰማው ታውቂያለሽ? ረጁ ትናንት ምን ሲል እንደሰማው ታውቂያለሽ? መሲ ስሞትልሽ ላይ በቪዲዮ እና ሁለታችንም እንጂኑና እ እሺ በሁለት አለው። እሷን ችግር የለውም ውዴ፣ እኔ እንሂድባቸው። ትንሽ ምን እንዳለ ታውቂያለሽ ትናንትና ማሮቼ አንዳንድ ለቢሮግራሙ ሰው እናስገባና ይርቦናል። በጣም ሊኔር ነው አለ የኛዎቹ ቀረፈፎች፣ ሁላችሁንም አይደለም፣ የእነ አብርሽ እና አመዳሞች ማለት ነው። ምን ብትጥሩ ነው? አንዷ ደንቆሮ ገብታ እኔ መዳሜ፣ አሁን በቃ ለእሑድ አስፈቅዳለሁ፣ ቀኑ እሑድ ነው መሆን ያለባት፣ ሁላችንም ዝግጁ ነን አለች። አንዷ ደግሞ አንዳንድ ቁጥር አጭር እያየኋቸው ነበር። አንዳንድ ቁጥር ጽፋ ገባች። አንዷ ደግሞ እኔ እናቴ ትሙት፣ ይቅርታ እንደ ብሔር ምናምን ወስጆ አይደለም በተአምር ወስጆ ምናምን በዛ አንግል እንዳታዩ። የትግራይና የአማራ ልጆች አብርሽ ጋር ሄዳቸው ታሽኮልቁት ማለት ነው። ሁለቱ የትግራይ ልጆች፣ ሁለቱ የአማራ ልጆች ናቸው። ሌሎቹን አይዶን አላውቅም። ካወራራቸው ስለተረዳው ነው ምን በላችሁ ምንም አላላችሁ ግን በቃ ግን እንዴት 24 ሰዓት አፉ ክፍት ለሆነ ሰው ከምትጋብዙ ለምን ለኔ አትጋብዙኝ ደግሞ እኮ እንትን ሲሉ ፕሮፋይል የሚያረጓቸው አንዷ በትግርኛ ነው ቤት መታ ሰድገ ገዝታኛለች ይቅርታ ቅርታ ከስተመሬ ነህ ግን የአብርሽና የሩታን አድርገሽ ጊፍት ይሆን አይዱና አላውቅም አልትራ ኦርደር አድርገኛለች አንቺዬ ለሱ ይሆን እንዴ ይሆን እንዴ? መድኃኒት ሰሜ ደግሞ ምን ይሉሽ መሰለሽ፣ ተው። ይሄ ሰው ማይንዱን ልንገርሽ፣ ምን አይነት ማይንድ እንዳለው ልጁ ማለት ነው። ሰው ቀለበት የሚያደርገው ሰርግ የሚያደርገው ቤተሰብ መሀል ነው አይደል? ና አይደለም። ጥያቄ ጠየቁሽ፣ ቤተሰብ ለምን ወጪ ያወጣል? እዚህ ኦሪጅናል ቤተሰብ ነው። እዚህ ሲመርሃ ምንድን ነው የእኛዎቹ፣ ያቺም ላይ እናታችሁ ወሩ ሙሉ እንዲህ እንዲያለችበትን አድርጋ በፖስታ ይዛ እሳት በሆነ ድርሃም

ለወርቅ ብዬ ሌድ እንዴ አለ ይሄ ብልጭ ልጩ። ለሩታ ለሩታ 45 ግራም ከሪም ጎልድ ነው ብዬ ያንን የእኔን ደረሰኝ እንደረሰኝ አድርጌው ልግጫቸው። ከሄዳችሁ እንኳን አደራችሁ ጅንስ እንትን ጅንስ ኮት በስኒከር አድርጋችሁ አትሂዱ። ስለሆነ ለነገራችሁ ለሚሄዱት ብርት ጥፍት ብርት ጥፍት የሚለውን ጫማ ነው። ግን ሂጂ ካላችሁ ረኛል ማርያም፣ ዱባይ የት ነው ችግሩ? ግን ራሳቸው ይጠዋወቃሉ። አያስገቡንማ ቦት ላይ ነው። እኔ እነግርሻለሁ ማ ቦት ላይ እንደሆነ አያስገቡኝማ። ማቲ ላይ እኮ ነው ማቲ እኮ ነው ፕሮግራሙ የማቲ ቦት ላይ እኮ ነው። ማቲ ተቀበላቸው ማቲ ቦት ላይ ነው። ኦኬ ስለዚህ ስኒከር ጫማ ያላችሁ የሚበራው ካላችሁ የሚበራውን ፍለጋ አልሄድም። ኦልሬዲ ፕሮግራሙ ነገር እሱን አምጡ ከዛ ከሺ እንሄ ብልጭ ልጭ ወርቅ የሚመስለው ያላቸው ጓደኞቼ እፈልጋለሁ ልብስ ያንን ድሪያ በእንትን አድርጌው እሄዳለሁ። ድሪያው በስኒከር በሚበራው ጫማ በሚበራው ጫማ ፋብዬ ለአብርሽ ሲፈቋለ ጥም ከርሳ ለብልጭ ብልጭ ልጭ እንትንም አድርጊ ውጤ ይሄ በእንትን በድንጋይ የሚሰራ ዲም ላይ ተዋል አይደል? ብልጭ ድርጊ እሱን አንገትሽ ላይ እንደ ሀብል አድርጊ። ልክ እንደ ቴዲ ሀዋሳ ማለት ነው። ባለፈው አድርጎት እንደነበረ እንደ ሀብል አድርጊ። ቁሩአን እኮ ይሄ ቅንድቤ እኮ ነው የሚያስነቃው። ወይ ቅንድቤ ለተወሰነ ቀን ልላጨው ሙሉ ለሙሉ

አንተ ተቆረጦ፣ ሄኒ መሲ ዋትሳፕ ነው። አንዴ መሲ ዋትሳፕ ላይ መልሽልኝ። በእግዚአብሔር እኔ እህታቸው አይደለሁም። እንደሰው እንኳን ችግሬን ስሚኝ፣ ስሚኝ፣ ልምጣ እኔ ዋትስአፕ ላይ የፈለጋችሁትን ብትልኩ አልሰማም። ምክንያቱም ዛሬ ስራዬ አሁን ላይ ስራዬ ተበላሽቷል። በነገራችን ላይ ስራዬ የተበላሸው ፕሮፋይል ላይ ባለው ቁጥር የእርዳታ ቪዲዮ፣ የእርዳታ ምን እየላካችሁ ከከስተመሮች ቁጥር ጋር እንትን ብሎ ዝብርቅርቅ ብሎብኝ ነው። ስራ ማልሰራው በእናንተ የተነሳ ነው። ስለዚህ እኔ እዚሁ ገስት ላይ መታችሁ ትናገራላችሁ። ከዛ ውጭ በዋትስአፕ እንዳትመጡ ብሎክ ነው ማረጋችሁ። አዎ። በነገራችን ላይ እኔ አሁን የምሰራው ቪዲዮ አለ። እኔን የምትወዱኝ ብቻ ሁላችሁም ሪፖስት እና ዲዩት አድርጉልኝ። እኔ እንደዚህ ለምኛችሁ አላውቅም። ምክንያቱም በጣም ባለፈው ያመመኝ ጊዜ ማለት ነው ረጁ በሁለት ዙር ታቅፎብኝ፣ ኦርደር ደረሰኞች ተገለባበጡብኝ። እነሱን ለማጣራት ጉምሩክ ላይ ካለው እቃ ጋር በጣም ዝብርቅርቅ ብሎብኝ እሱን እያስተካከልኩ ነው ያለሁት እና እሱ እስኪስተካከል ድረስ ለተወሰነ ጊዜ የኢትዮጵያ ስልክ አለኩ እና ቪዲዮ ሰራለሁኝና ያንን ቪዲዮ ሪፖርት አጋይ ዕቃ የቆየባችሁ ሰዎች አንዳንዶቻችሁ ሰው ለመክሰስ ምናምን አትሩጡ እሺ ጥሩ አይደለም እኔ አቡ ጋር ብትሄዱም ረጁጋ ረጁ ጋር ብትሄዱ ምንም ችግር የለም ሌላ ቦታም ብትሄዱ ችግር የለም ግን ቢያንስ እኔን ተረዱ የተወሰነ ቀን መቆየታችሁ አልቀረ አውቂ አይደለም ያቆየሁት ሰው ስራ ሲሰራ እንትን ይላል ዕቃችሁ ኦልሬዲ ኢትዮጵያ ነው ያለውና ከጉምሩክ ለማስወጣት። ደረሰኞች መስተካከል ስላለባቸው እነዛ ደረሰኞች ስለተዛቡ ቀኖቹን፣ ደረሰኞቹን እያጣራ ነው እና ያለ ነው። እስከዛ ድረስ ታገሱኝ። እቃችሁ የትም አልሄድም፣ አልበላውም በህይወት እስካለው ድረስ ማለት ነው። ስለዚህ ለዛ ነው ለተወሰነ ለአንድ ሳምንት ምናምን ኢትዮጵያ ልክም ዱባይ ላይ ብቻ ነው አሁን። በኋላ ወደ ሱቅ ሄዳለሁ፣ ቪዲዮ ሰራለሁ፣ ያንን ቪዲዮ ዲዩት እና ነው ያለው። ሲቹዌሽን እንግዲህ አ በጣም ብዙዎቹ ማለት ነው ራጁ ሶስት ሶስት ወር ደስ አላት በጣም ነው። ምን ለማለት ፈልገህ ነው ባላት፣ ሆኔ ተቆረጭ አልካት። እንዴት ነሽ?

የሕይወትሽ መስመር በእኔ ነው የሚስተካከለው እያልክ ልብ አድርጓቸው። እመቤቴ እጣ ወይ አፉን ከፍቶ ጃንጥላ የሚያስፈልገው እሱ። ስማ ሄኒ ወይ እናቴ ትሙት ነው የምልክ፣ ቺቆቹን እየጀነጀናቸው አጥምዷቸው ባዳ ከሚባለው እናንተ ብሉት። እዚህ ሌ ኢማራት ውስጥ ያላችሁ ወንዶች ብሉ። ከዱባይ ከኢትዮጵያ መጥቶ ከሚቀፍል ይ አብርሃም ተብዬው ከኢትዮጵያ ነው መው እናቴ ትሙት እነዚህ አሳልፈው አሌክስ ነው አብርሃም ነው አብርሽና ሩታ የሚባሉት